ሰላም ጤና ስጥልን። የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። በአርሲ ዞን ሆንቆሎ ዋቤ ወረዳ በአጨዳ ላይ የነበሩ ከ15 በላይ ገበሬዎች ታፍነው ተወሰዱ። በርካታ የአዲስ አበባ ከተማ ነዋሪዎች የሚኖሩበት ሕጋዊ ቤት መሬት ባንክ ገብቷል ተብለው እድሳት፣ ሽያጭና ስም ማዞር መከልከላቸው ተሰማ። በቡራዩ ክፍለ ከተማ ከታ በሚባለው አካባቢ ከሰባ በላይ ነጋዴዎች ለእስር ተዳረጉ። መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ ከናካቴው መስራት ማቆሙ ታወቀ። በቅዱስ ጳውሎስ ሆስፒታል ለይቶ ማቆያ ውስጥ የነበሩ የማርበርግ ቫይረስ ተጠርጣሪዎች ከቫይረሱ ነጻ መሆናቸው ተረጋገጠ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች ተገደሉ። በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ምዕራባዊ የመን መድረሱ ተሰማ። ሚዲያችን በቅርቡ በምርመራ ዘገባው በዳሰሰው የኦንላይን ቤቲንግ ዙሪያ በርካታ ግለሰቦች በቁጥጥር ስር መዋላቸው ታወቀ። መረጃዎቹን በዝርዝር በአርሲ ዞን ሆንቆሎ ዋቤ ወረዳ በአጨዳ ላይ የነበሩ ከ15 በላይ ገበሬዎች ታፍነው ተወሰዱ። ከሰሞኑ የበርካታ ንጹሐን ዜጎችን ሞት ያስተናገደው የአርሲ ዞን አሁን ደግሞ የበርካታ ሰዎች መታገቻ መሆኑን ምንጮቻችን እየጠቆሙ ይገኛሉ። ረቡ ዕለት በአርሲ ዞን ሆንቆሎ ዋቤ ወረዳ በአጨዳ ላይ የነበሩ ከ15 በላይ ገበሬዎች ታፍነው መወሰዳቸውን የአካባቢው ነዋሪዎች ለሚዲያችን ተናግረዋል። ከታፋኞቹ መካከል ባለፉት ጥቂት ሳምንታት ቤተሰቦቻቸውን በሞት ያጡ ይገኙበታል ተብሏል። የአሁኑ እገታ የተፈጸመው ባርሲ ዞን ሆንቆሎ ዋቤ ወረዳ መጭቱ ለማን ቀበሌ ልዩ ስሙ በቀቅሳ በሚባል ቦታ መሆኑ ታውቋል። አፋኞቹ ኦነግ ሸኔዎች ናቸው ይባላል፣ እኛ ግን ማረጋገጥ አንችልም። እስካሁን በሕይወት ላይ አደጋ ስለመድረሱ የታወቀ ነገር የለም በማለት ምንጮቹ ጠቁመዋል። ባለፉት ሁለት ሳምንታት ብቻ በተፈጸሙ አራት ተከታታይ ጥቃቶች 28 ሰላማዊ ዜጎች ግድያ እንደተፈጸመባቸው መረጃዎች ያሳያሉ። በምስራቅ አርሲ ሀገረ ስብከት ሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ አራት ሰዓት ላይ ምዕምናን በታጣቂዎች መገደላቸው ተዘግቦ ነበር። በተመሳሳይ ጥቅምት 17 ቀን 2018 ዓ ም ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕምናን በታጠቁ ኃይሎች በአሰቃቂ ሁኔታ ሶስቱ መገደላቸውና አራቱ ደግሞ መታገታቸው ተገልጿል። በሶስተኛነት በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። ካለፉት ሁለት ዓመታት ማለትም ከመስከረም 2 2016 ዓ ም ጀምሮ እስከ መስከረም 2017 ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ መረጃዎች ይጠቁማሉ። በርካታ የአዲስ አበባ ከተማ ነዋሪዎች የሚኖሩበት ሕጋዊ ቤት መሬት ባንክ ገብቷል ተብለው እድሳት፣ ሽያጭና ስም ማዞር መከልከላቸው ተሰማ። በአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ላይ የተለያዩ ቅሬታዎች ተደጋግመው ይነሳሉ። ከኦንላይን ሲስተሙ አለመስራት እስከ የኪስ ገንዘብ የሚጠየቅበት የሙስና አሰራር በብዙዎች ዘንድ ይነሳል። አሁን የደረሰን መረጃ እንደሚጠቁመው ደግሞ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነዋሪዎችን ቤታቸው መሬት ባንክ ከ2015 ዓ ም ጀምሮ ገብቷል በማለት አገልግሎት እየከለከለ ይገኛል። ጉዳዩ እንዲህ ነው። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በ2015 ዓ ም በዘመቻ መልኩ ከመሬት እስከ አራት ፎቅ ቤት ድረስ ያሉ በርካታ ቤቶችን ወደ መሬት ባንክ ገቢ አድርጎ ተጨማሪ ግንባታ ማካሄድ፣ ንብረት መሸጥና መለወጥ፣ እንዲሁም ንብረት ማዞር አልቻልንም እየከለከለ ይገኛል ሲሉ ነዋሪዎች ጠቁመዋል። የአንዳንዶች የግንባታ ፈቃድ አንድ ዓመትም ሁለት ዓመትም እያለ ወደ መሬት ባንክ ገብቶ የተገኘ ሲሆን ጉዳዩ ከግለሰብ እስከ ባለ ሀብቶችን ያማረረ መሆኑ ተሰምቷል። መሬት ባንክ ገብቷል የምንባለው ክፍለ ከተማ ለአገልግሎት ስንሄድ በካርታ ቁጥር ሲገባ መሬት ባንክ መግባቱን ያሳያል። ሌሎች ሰዎችም ለአገልግሎት ስላልሄዱ እንጂ እንዲመባላቸው አይቀርም የሚሉት አንድ ጉዳዩ ያጋጠማቸው ነዋሪ ናቸው። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው በጠቅላላው ወደ 16 ሺህ ቦታና ቤት በዚህ መልኩ ገቢ ተደርጓል። ሰኔ 15 2017 ዓ.ም ከመሬት ቢሮ ለክፍለ ከተሞች ወደ መሬት ባንክ የገቡትን ከመሬት ባንክ ይውጣ አይውጣ ወስናችሁ ላኩ ባሉት መሰረት ከክፍለ ከተማ በፕሮሰስ ካውንስል በስህተት ወደ መሬት ባንክ የገባ ቤት ስለሆነ ከመሬት ባንክ ይውጣላቸው ተብሎ ለመሬት ቢሮ የተጻፈልን ብንኖርም ከብዙ ማመናጨቅ በኋላ ከንቲባዋ አቅርቦ ካላለች እኛ ምንም ማድረግ አንችልም ተብለን እየተሰቃየን ነው የሚሉት ሌለኛው ነዋሪ ናቸው። አክለውም በአዲስ አበባ ከተማ አስተዳደር ለመልካም አስተዳደርና አቤቱታ ዘርፍ በአካል ተገኝተው ቅሬታ ቢያቀርቡም እንደዚሁ እየመጣችሁ ጠይቁን ከማለት ውጭ ተጨባጭ መፍትሄ አልተሰጠንም ብለው ለሚዲያችን ተናግረዋል። ለከንቲባ አዳነች አቤቤ ጉዳዩን በአካል ያቀረቡ ሰዎች እንዳሉ የታወቀ ሲሆን እስካሁን ግን ለጉዳዩ ምንም መፍትሄ እንዳልተሰጠ ታውቋል። አንዳንዶቻችን ተጨማሪ ግንባታ ለመገንባት ከባንክም ከማይክሮ ፋይናንስም ተበድረን ምንም ገንብተን ሳንጠቀምበት ብሩን ወለድ ከፍለን ልንጨርሰው ነው። ቤታችን ሐራጅ መውጣቱ አይቀርም ተብለናል የሚሉት ሌላኛው የአዲስ አበባ ነዋሪ ናቸው። በዚህ ዙሪያ ከከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ምላሽ ካገኘን ይዘን የምንመለስ ይሆናል። ህዳር 17 2018 ዓ.ም ተመረተ። በቡራዩ ክፍለ ከተማ ከታ በሚባለው አካባቢ ከሰባ በላይ ነጋዴዎች ለእስር ተዳረጉ። በሸገር ከተማ ውስጥ በሚገኘው በቡራዩ ክፍለ ከተማ ልዩ ስሙ ከታ በሚባለው አካባቢ በርካቶችን ለእስርና ድንጋጤ የዳረገ ክስተት ተፈጥሮ ነበር። በዚህ አካባቢ በርካታ ነዋሪዎች ያሉ ሲሆን ከአፄ ኃይለሥላሴ ዘመን ጀምሮ የተመሠረቱ የመኖሪያ መንደሮች በብዛት ይገኛሉ። በአካባቢው ያሉ እነዚህ በርካታ ሰዎችን የሚያገለግሉ ነጋዴዎችም በብዛት የሚገኙ ሲሆን በቅርቡ የተፈጠረው ነገር ግን እጅግ ግራ የሚያጋባና እውነትም አንዳንድ የመንግስት አካላት እገታና ገንዘብ መሰብሰብ ተያይዘዋል አስብሎናል በማለት ሚዲያችን ያነጋገራቸው ነዋሪዎች ጠቁመዋል። ጉዳዩ የተከሰተው ህዳር 17 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል አካባቢ ነበር። መሳሪያ የታጠቁ በርካታ የሚሊሻ አካላትና የንግድ ቢሮ ሰራተኞች ነን የሚሉ ግለሰቦች የእቃዎችን ዋጋ አልለጠፋችሁም በሚል ምክንያት ከሰባ በላይ የሆኑ ነጋዴዎችን ሱቃቸውን እንኳን ሳይዘጉ እገታ በሚመስል መልኩ አስረው መውሰዳቸው ታውቋል። ጉዳዩ የሚጀምረው ባለፈው ሳምንት ለሸቀጣሸቀጥ ሱቆች የእቃዎችን ዋጋ ዝርዝር በወረቀት ለጥፉ ብለው ካሳወቁ በኋላ መሆኑን ሚዲያችን ሰምቷል። የእቃ ዋጋ ዝርዝር ለጥፎ የተባሉ የሸቀጣሸቀጥ ሱቆች የተባሉትን ቢያደርጉም መረጃው ያልተነገራቸውና ያልሰሙ በርካታ የንግድ ሱቆች ታፍሰውና ታፍነው መወሰዳቸው ታውቋል። ከነዚህ ነጋዴዎች መካከል ልብስ ቤቶች፣ መጠጥ ቤቶች፣ ቡና ጠጦች፣ ጸጉር ቤቶች፣ ስጋ ቤቶችና ሌሎች ነጋዴዎች ይገኙበታል። መታሰሩ ሲሆን ነገር ግን መብታቸውን በጣሰ መልኩ የከፈቱትን ሱቅ እንኳን ሳይዘጉ በቡራዩ ማዘጋጃ ቤት አካባቢ በሚገኝ ፖሊስ ጣቢያ ውስጥ አጉረዋቸዋል የሚሉት አንድ ስሜ አይጠቀስ ያሉ የዓይን እማኝ ናቸው። እጅግ የሚያሳዝነው ምንም አይነት ማስጠንቀቂያ ሳይሰጡ ወይም ሳይቀጡ በእስር እንዲያድሩ ማድረጋቸው ነው። ለመሆኑ ነፃ ገበያ ያላት ሀገር የልብስ ዋጋ ጨምረው ቢሸጡ መታሰር ይገባቸዋል ወይ? አንድን ሰው ያለምንም በቂ ምክንያት በጠባብ ክፍል ውስጥ ማሰር ተገቢ ነው በማለት ይጠይቃሉ። ሌላ የከታ ነዋሪ ደግሞ ይህ የተደረገበት ምክንያት በእስር ካደሩ በኋላ ፍርድ ቤት ሲቀርቡ ፍርድ ቤቱ በዋስ እንደሚለቅ እና የዋስ ገንዘብ ለመሰብሰብ ሆን ተብሎ እንደተደረገ ሰምተናል በማለት ተናግረዋል። በዚህ ዙሪያ የሸገር ከተማ ፖሊስን ለማናገር እያደረግነው ሙከራ አልተሳካም። በሌላ በኩል ኮተቤ ወንዲራድ ትምህርት ቤት አካባቢ በርካታ የመኖሪያ ቤቶች ከሌሊቱ 11 ሰዓት ጀምሮ ሲፈተሹና ነዋሪዎች መታወቂያ እንዲያሳዩ ሲደረጉ እንደነበር ታውቋል። በር ያልተከፈተላቸው አንዳንድ የጸጥታ አካላት በር እስከ መገንጠል እንደደረሱ ቢታወቅም የፍተሻው ምክንያት ምን እንደሆነ ግን እስካሁን ለነዋሪዎች ግልጽ የሆነ ነገር የለም። መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ ከናካቴው መስራት ማቆሙ ታወቀ። የኢሚግሬሽን እና ዜግነት አገልግሎት ብዙዎችን ሲያጉላላ ላላስፈላጊ የጉቦ ክፍያ ሲዳረግና ሲያማረር የነበረውን ድረገጽ ከናካቴው ዘግቶ ሌላ አዲስ ዌብሳይት ስራ ላይ ያዋለው የዛሬ ስድስት ወር ገደማ ነበር። የተቋሙ አንዳንድ አድሚኖች ከደላላዎች ጋር በመሆን ሲፈጽሙት የነበረው ሕገወጥ ተግባር በሚዲያችን ምርመራ ዘገባ ከተጋለጠ በኋላ የኦንላይን ቀጠሮ ማስያዝ በአብዛኛው ቆሞ ነበር። እሱን የሚተካ አዲስና ዘመናዊ ዌብሳይት ተሰርቶ መዘጋጀቱ ይፋ ከተደረገ በኋላም ግን ችግሩ እንዳልተቀረፈ የሚደርሱን መረጃዎች ይጠቁማሉ። ይሁንና አሁን የደረሰን መረጃ እንደሚጠቁመው ይህ አዲስ ድረገጽ ከናካቴው ካቆመ ቀናት ተቆጥረዋል። www ኢሚግሬሽን gov ኢት የተባለው ይህ ድረገጽ አሁን ላይ ማንኛውንም ቀጠሮ ማስያዝም ሆነ ማመልከት የማያስችል እንደሆነ ተመልክተናል። ኢሚግሬሽን ይህ ለምን እንደሆነና ድረገጹ መቼ እንደሚጀምር እስካሁን ያለው ነገር የሌለ ሲሆን በርካታ ለስራና ለትምህርት ጉዞ የነበረባቸው ዜጎች መስተጓጎላቸውን ለሚዲያችን ተናግረዋል። አዲሱ ዌብሳይት የአንድ ጊዜ ፓስዎርድ፣ ዋን ታይም ፓስዎርድ ኦቲፒ ወደ ደንበኛው ስልክ ቁጥር ወይም ኢሜይል በመላክ የሚሰራና ደንበኞችን በመጡበት ቅደም ተከተል የሚያስተናግድ ዘመናዊ ሲስተም እንዳለው ተነግሮ ነበር። ዜጎች በድረገጹ መዘጋት ዙሪያ በርካታ ጥያቄዎችን በኢሚግሬሽን የፌስቡክ ገጽ መረጃዎች ስር በአስተያየት መስጫ ወይም ኮሜንት ላይ እየጠየቁ ቢሆንም ምላሽ እያገኙ እንዳልሆነ ተመልክተናል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት በቅርቡ በሰጡት ማብራሪያ የኢሚግሬሽንና የዜግነት አገልግሎት በአጭር ጊዜ ውስጥ ተጨባጭ ለውጥ ማምጣቱን ተናግረው እንደነበር ይታወሳል። በተቋሙ አንዳንድ ሙሰኛ ሰራተኞች የሚጠየቀው ገንዘብ ሕዝብን ያንገሸገሸ ቢሆንም ጠቅላይ ሚኒስትሩ አገልግሎቱ የተሟላ ሪፎርም ማድረጉን ጠቅሰው ተቋሙ ኢትዮጵያን የሚመጥን ታሪኩን ማዕከል ያደረገ ለውጥ ላይ መሆኑን ገልጸዋል። በቅዱስ ጳውሎስ ሆስፒታል ለይቶ ማቆያ ውስጥ የነበሩ የማርበርግ ቫይረስ ተጠርጣሪዎች ከቫይረሱ ነፃ መሆናቸው ተረጋገጠ። ከሰሞኑ በጂንካ ከተማ እንደተከሰተ የተነገረለት የማርበርግ ቫይረስ ምልክቶችን አሳይተዋል የተባሉ ግለሰቦች አዲስ አበባ ውስጥ በሚገኘው ቅዱስ ጳውሎስ ሆስፒታል ለይቶ ማቆያ መግባታቸውን ከቀናት በፊት መዘገባችን ይታወሳል። ህዳር 7 2018 ዓ ም ወደ ለይቶ ማቆያ የገቡት የበሽታው ተጠርጣሪዎች በተደረገላቸው ተከታታይ ምርመራ ከቫይረሱ ነፃ ተብለው ከለይቶ ማቆያው መውጣታቸውን ሚዲያችን በስፍራው ከሚገኙ የጤና ባለሙያዎች ሰምቷል። ወደ ለይቶ ማቆያ በገቡበት ወቅት ምልክቱ ያለባቸው ሰዎች ተገኝተዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። በአፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው አንድ የሐኪም ምንጭ ለመሠረት ሚዲያ በወቅቱ ተናግረው ነበር። ከዚህ ጋር በተያያዘ ሚዲያችን ባወጣው ዘገባ ሬዚደንት ሐኪሞች የማርበርግ ቫይረስ እንዳለባቸው የተጠረጠሩ ግለሰቦችን ካለበቂ መከላከያና ሥልጠና ለይቶ ማቆያ ውስጥ እንዲጋፈጡ መገደዳቸውን መግለጹ ይታወሳል። በቂ ስልጠናና ራሳችንን መከላከያ ቁሳቁስ እንፈልጋለን እኛም የሚፈልገን ቤተሰብ አለን። ቀን ላይ ሕክምና ሲሰጡ የሚውሉ ምሽት ላይ የማርበርግ ቫይረስ እንዳለባቸው የተጠረጠሩትን ያክማሉ። ይህ አደገኛ ነው በማለት ተናግረው ነበር። ይህ መረጃ ከወጣ በኋላ ሬዚደንት ሐኪሞች፣ የማርበርግ ቫይረስ ተጠርጣሪዎችን ለጊዜውም ቢሆን ማከም እንዲያቆሙ መደረጋቸውን በእፎይታ ለሚዲያችን ጠቁመዋል። የጤና ባለሙያዎቹ የማደንዘዣ ክፍል ሰራተኞች፣ የአስቸኳይ አደጋ ክፍል ባልደረቦችና የውስጥ ደዌ ስፔሻሊስቶች ጭምር ለይቶ ማቆያ ውስጥ እንዲሰሩ እየተደረጉ ይገኛሉ ብለው ተናግረው ነበር። አሁን ግን ይህ መቀረፉን ገልጸዋል። የጤና ሚኒስቴር ባወጣው ዕለታዊ የቫይረሱ ሁኔታ አዲስ ተጠርጣሪ አለመገኘቱን አሳውቋል። በጽኑ ታሞ የሚገኝ አንድ ሰው ብቻ እንደሆነም ጠቁሟል። ይሁንና የሚኒስቴሩ መረጃዎች ላይ ጥያቄ የሚያነሱ አልጠፉም። መሰረት ሚዲያ ህዳር 9 2018 ዓ.ም። የጤና ባለሙያዎችን ጠቅሶ እንደዘገበው በምስራቅ አርሲ ዞን አሰኮ ወረዳ ሁሉ ቆ ቀበሌ ላይ 13 የሚሆኑ ሰዎች የቫይረሱን ምልክቶች ካሳዩ በኋላ ህይወታቸው አልፏል። አሁን የደረሰን አዲስ መረጃ እንደሚጠቁመው በዚህ የምስራቅ አርሲ አካባቢ ኔትወርክ ተዘግቷል። ይህ መረጃ ከአካባቢው እንዳይወጣ ሊሆን እንደሚችል ምንጮቻችን ጠቁመዋል። ወደዛ አካባቢ ለመግባት ድሮም በሞተር ሳይክል ነበር የሚኬደው። ያለችው አንድ መንገድ ናት፣ እሷንም ዘግተዋታል። ኔትወርክም ተዘግቷል። በተለይም በምዕራብ ሐረርጌ አንጫር ወረዳ ውስጥ በርካታ ሰው ምልክቱን ካሳየ በኋላ ሕይወቱ አልፏል በማለት አንድ የአካባቢው የጤና ባለሙያ ለሚዲያችን ተናግረዋል። ምልክቱ ከአንጫር ወረዳ በተጨማሪ በዴ ከተማ ዲንዲን ቀበሌ፣ እንጭኒ ቀበሌ እንዲሁም በአርሲ ዞን አሰኮ ወረዳ አርባ ቀላ፣ ሌንጫ ወዳ፣ ሪቡሊቂሜ እና ጂሶ ቀበሌዎች ላይ ታይቷል። እነዚህ ቦታዎች ሐረርጌና አርሲ ወሰን አካባቢ ያሉ ተቀራራቢ ቀበሌዎች ናቸው በማለት ሌላ በአካባቢው ያሉ የጤና ባለሙያ ተናግረዋል። አክለውም አዳዲስ ቀበሌዎች ላይ እኔ እስካጣራሁበት ሰዓት ድረስ የሞተ ሰው የለም፣ ነገር ግን ከባለፈው ሐሙስ ዕለት ጀምሮ የበሽታው ምልክት በስፋት ታይቷል። በአንጫር ወረዳ ውስጥ ግን በጣም ብዙ ህዝብ አልቋል ብለዋል። የክልሉ ባለሥልጣናት ግን መረጃው የተሳሳተ መሆኑን በመግለጽ የሚዲያውን ዘገባ እንደ ግብአት በመጠቀም በቦታው ስለ ቫይረሱ የማስተማርና ምርመራ የማድረግ ሥራ እየተሰራ ነው ብለዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በተደጋጋሚ በንጹሃን ዜጎች ላይ የሚፈጸም ጥቃት ሲያስተናግድ የቆየው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ ከፍተኛ የሰላማዊ ዜጎች እልቂትን እንዳስተናገደ ለሚዲያችን ከስፍራው እየደረሱ ያሉ መረጃዎች ይጠቁማሉ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ቅዳሜ ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ሕይወታቸው ማለፉንና በርካቶች በሽሽት በየጫካው ቤተሰቦቻቸውን ይዘው እንደገቡ ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ቁርኝት ይኑራቸው አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሐን ዜጎች ተጨፍጭፈዋል ብለው ቃላቸውን ለሚዲያችን የሰጡት አንድ የአካባቢው ነዋሪ ናቸው ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል። አንድም ሚዲያ ስሞታችንን አልዘገበም፣ ድምጽ ሁኑን ብለው ጥሪ አስተላልፈዋል። በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉሙስ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወቃል። በአሁኑ ጥቃት ከአንድ ቤተሰብ ስድስት አባላት የተገደሉባቸው እንዳለ የታወቀ ሲሆን አካባቢው በአብዛኛው የሽናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መሃል አብዛኞቹ የብሔሩ ተወላጆች መሆናቸው ታውቋል። አሁን ሟቾቹን እየቀበሩ ነው፣ ደውለው የነገሩን የጉሙዝ ልጆች ስደት ላይ ናቸው በማለት አንድ የጉሙዝ ብሔር ተወካይ ስሜ አይጠቀስ ብለው ለመሰረት ሚዲያ ተናግረዋል። የክልሉ መንግስት እንዲሁም የፌዴራል መንግስት እስካሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽህፈት ቤት ግን ትኩረት ለባኮጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩስ በመክፈትና ቤት በማቃጠል ላይ ይገኛሉ የጸጥታ ኃይሎች እንዲደርሱላቸው ጥሪ እናስተላልፋለን በማለት በፌስቡክ ገጹ አጋርቷል። በዚህ ዙሪያ የክልሉን ፕሬዝዳንት አቶ አሻድሊ ሐሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለስ በየነን በስልክ ለማግኘት ያደረግነው ሙከራ አልተሳካም። በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ምዕራባዊ የመን መድረሱ ተሰማ። ሀይሊ ጉቢ ተብሎ በሚጠራው የአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ በመጠኑም ሆነ በዓይነቱ የተለየ እንደሆነ አሁን እየወጡ ያሉ የውጭ ሀገራት መረጃዎች እየጠቆሙ ነው። ፍንዳታው እጅግ ከፍተኛ የተባለ አቧራ መሰል ጭርስ ያስከተለ ሲሆን ምዕራባዊ የመን ደርሶ በርካታ መንደሮች ላይ ማረፉን ከስፍራው እየወጡ ያሉ ምስሎችና መረጃዎች ያሳያሉ። አቧራው በቀጣይ ቀናት ወደ ኦማን እንዲሁም ፓኪስታን፣ ህንድና ኢራን እንደሚደርስ ጥቆማዎች ያሳያሉ። የፍንዳታው አቧራ አሁን ላይ 45000 ጫማ ወይም 13.7 ኪሎ ሜትር ከፍታ ላይ የደረሰ ሲሆን በአካባቢው ማህበረሰብ ላይ የፈጠረው የስጋት መጠን እስካሁን በውል አልታወቀም። የአውሮፕላን በረራ እንዳያስተጓጉል ግን ተሰግቷል። በአካባቢው የአሁኑን ያህል መጠን ያለው ፍንዳታ ባለፈው 10000 ዓመት ተከስቶ እንደማያውቅ የፈረንሳይ ቱሉዝ ቮልካኒክ አሽ አድቮኬሲ ሴንተር ቪኤኤሲ ጠበብቶች ተናግረዋል። ፍንዳታው አሁን ላይ ማቆሙን ጨምረው ጠቁመዋል። ሃይሌ ጉቢ ከኤርታሌ እሳተ ገሞራ ደቡብ ምስራቅ አቅጣጫ የሚገኝ ሲሆን በምስራቅ አፍሪካ ካሉ ተመሳሳይ የተፈጥሮ ክስተቶች ዋነኛው ነው። ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ የተባለ መርዛማ ንጥረ ነገር እንደሆነ ሳይንቲስቶች ጠቁመው የሳምባና የመተንፈሻ አካላት ጉዳት ከማድረስ ጀምሮ እስከ ሞት ሊያደርስ ስለሚችል አፋጣኝ ምላሽ እንደሚፈልግ ጠቁመዋል። በዝናብ መልክም መርዛማ ኬሚካሎችን ሊያስከትል እንደሚችል ተናግረዋል። በመንግስት በኩል እስካሁን በይፋ የተሰጠ መረጃ ባይኖርም ኢቢሲ በኤርታሌ ከወትሮ የተለየ ጭስና የፍንዳታ ድምፅ ተከስቷል የሚል አንድ አጭር መረጃ አጋርቷል። የተከሰተው ፍንዳታ ከፍተኛ መጠን ያለው በመሆኑ በተለያዩ አካባቢዎች መሰማቱን ከነዋሪዎች ማረጋገጥ ተችሏል። የተከሰተውን ፍንዳታ ተከትሎ የሚያጣራ ቡድን ወደ ስፍራው ተልኳል በማለት ገልጿል። ሚዲያችን በቅርቡ በምርመራ ዘገባው በዳሰሰው የኦንላይን ቤቲንግ ዙሪያ በርካታ ግለሰቦች በቁጥጥር ስር መዋላቸው ታወቀ። በበርካታ ከተሞች ታግዷል የተባለው ቤቲንግ በኦንላይን ተባብሶ መቀጠሉን ሰፋ ባለ የምርመራ ዘገባችን መስከረም 4 2018 መዳሰሳችን ይታወሳል። ይህ የኦንላይን ቤቲንግ መስፋፋት ደግሞ በዲጂታል መልኩ በሚፈጸም ክፍያ ወይም ዲፖዚት እና በአንዳንድ የብሔራዊ ሎተሪ ሰራተኞች በድርጊቱ ላይ መሳተፍ ምክንያት መሆኑን ጠቁመን ነበረ። ከዚህ ጋር በተያያዘ ለመንግሥት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራች ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተቋሙ ይፋ እንዳደረገው በቤቲንግ የስፖርት አወራራች ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ሥርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል ብሏል። አክሎም ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ ህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው ተገኝተዋል ብሏል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር ውለዋል በማለት የብሔራዊ መረጃና ደህንነት አገልግሎት አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል ተብሏል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲንቀሳቀሱበት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው የደ የደህንነት ተቋሙ በክሪፕቶከረንሲ እና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከዚህ በኋላ በከተማው የቤቲንግ ወይም የስፖርት ውርርድ ቤት አይኖርም ብሎ ያስታወቀው ልክ የዛሬ ዓመት ገደማ ነበር። የቢሮው ምክትል ኃላፊ አቶ ሚደቅሳ ከበደ በ2016 ዓ.ም የበጀት ዓመት በከተማዋ የሚገኙ 4118 የቤቲንግ ቤቶችን ዘግተናል፣ ከዚህ በኋላ በአዲስ አበባ ከተማ የውርርድ ወይም ቁማር ቤት አይኖርም ብለው ነበር። ልጆቻችን አእምሯቸው በቁማር ምክንያት እየተበላሸ ነው። ዕቃም ጭምር ከቤት እየተሰረቀ እየተሸጠ ነው ለትዳር ፍቺ ጭምር መነሻ ሆኗል እየተባለ ቅሬታ ሲነሳበት ነበር። ምላሽ ተሰጥቶበታል ያሉት ኃላፊው በዘርፉ ላይ ተሰማርተው ሲሰሩ የነበሩ ሌላ ስራ ቀይረው እንዲሰሩ ትዕዛዝ ተላልፏል ብለዋል። ይሁንና መሰረት ሚዲያ በዚህ ዙሪያ ለበርካታ ቀናት ሲያደርግ የነበረው ክትትል እንደሚያሳየው ቤቲንግ በቴሌብርና በሌሎች የዲጂታል አማራጮች በሚፈጸም ክፍያ ወይም ዲፖዚት እየታገዘ በተለይ በኦንላይን ተስፋፍቶ ቀጥሏል። ክልከላው እስካሁን ያልተነሳ ቢሆንም አሁን ላይ በሀገሪቱ ውስጥ በጣም ብዙ የሚባሉ አቋማሪ ድርጅቶች በግልጽ በኦንላይን ስራ እየሰሩ መሆኑን መረጃዎች ያሳያሉ። ብሔራዊ ሎተሪ የሚቆረጠውን እየቆረጠ ድርጅቶቹ ደግሞ በውስጥ በኩል በድብቅ እያጫወቱ ነው። የሚገርመው ደግሞ የሚጠይቃቸው አካል ስለሌለ ብሩን ገቢ ወይም ዲፖዚት ስታደርግ እንደ ልብ ይገባል የሚሉት አንድ የብሔራዊ ሎተሪ ምንጫችን ናቸው። አክለውም አቋማሪ ድርጅቶቹ ከአንዳንድ የብሔራዊ ሎተሪ ሰዎች ጋር በመመሳጠር እየሰሩ ይገኛሉ ይላሉ። በተለይ ዳሼ ቤቲንግ፣ ቫሞስ ቤቲንግ እና ሁሉ ስፖርት የሚባሉ ድርጅቶች እዚህ ስራ ላይ በስፋት ተሰማርተው እንደሚገኙ አስረድተዋል። እነዚህ ለምሳሌ የቀረቡ እንጂ ተመሳሳይ ድርጊት ላይ የተሰማሩ ከ20 በላይ ናቸው ተብሏል። ድርጅቶቹ ኮል ሴንተር ብቻ ነው ያላቸው። ቢሮአቸውን አይናገሩም፣ በስልክ ብቻ ነው የሚገኙት። በጣም ብዙ ሰው በዚህ ነገር ንብረቱን መኪናውን ያጣል የሚሉት ደግሞ ጉዳዩን በቅርበት የሚከታተሉ ሌላ ግለሰብ ናቸው። ይህን ተከትሎ ቤቲንግ ከአዲስ አበባ በተጨማሪ በክልሎች እንደ ሃዋሳና መቀለ ባሉ ከተሞች እየተከናወነ ይገኛል። መንግስት ያወጣውን ክልከላ ማስፈጸም አልቻለም። ያውም ትውልድ ገዳይ የሆነ ቤቲንግ የሚባል መጥፎ መርገምትን እንደ እኔ በርካቶች ሜዳ ላይ ቀርተዋል። በሚዲያ አይነገርም እንጂ ራሳቸውን የሚያጠፉ ብዙ ናቸው። ከዚህ በላይ አስቸኳይ ነገር ያለ አይመስለኝም በሚል ለሚዲያችን ቃላቸውን የሰጡ ሌላኛው የቀድሞ የቤቲንግ ተጠቃሚ ናቸው። በኦንላይን የሚፈጸሙ ውርርዶችን መንግስት በቀላሉ መዝጋት ይችላል የሚሉት ስሜ አይጠቀስ ያሉ አንድ የአይቲ ባለሙያ ናቸው። ውርርዶቹ የሚከናወኑበትን አድራሻ መዝጋት ይቻላል። በቴሌብር የሚከናወኑ ክፍያዎችንም የድርጅቶቹን ቁጥር ተከታትሎ በመለየት ማገድ ይቻላል። ቴክኖሎጂው ይህን ማድረግ ይፈቅዳል በማለት አስረድተዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርቶወት ሥራዎችን በማቀናበር ኢዩኤል ስቡህ። አብረናችሁ ቆይተናል። ሰላም።